ተማሪዎች በትምህርታቸው ውጤታማ እንዲሆኑ ከሚረዱ መንገዶች የመምህራን እገዛ በጉልህ ይነሳል። ከመደበኛው የትምህርት ሰዓት በተጨማሪ በመምህራን የሚሰጡ የማጠናከሪያ ትምህርቶች፣ የቅዳሜና እሁድ ጥናት እንዲሁም ቤተመጻሕፍት ውስጥ ተማሪዎች የሚያሳልፉት የጥናት ጊዜ የተማሪዎችን ውጤት ያሻሽላል። በዚህም የደጃዝማች ወንድይራድ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራን የተማሪዎች ውጤት እንዲሻሻል ጠዋት ከመደበኛው የትምህርት ሰዓት በፊትና ከሰዓት ከመደበኛው የትምህርት ጊዜ በኋላ ለተማሪዎች የማጠናከሪያ ትምህርቶችን እየሰጡ ነው። አንዱ የምንሰራው ስራ ምንድን ነው? ቅዳሜ ቅዳሜ ከሁለት ሰዓት ተኩል እስከ ስድስት ሰዓት ተኩል ልጆቹን ከመደበኛ ትምህርት ውጭ እናስተምራቸዋለን ማለት ነው። በተለይ በተለይ ፈተና ተፈታኞችን ማትሪክ የሚፈተኑትን ልጆች ማንም ተማሪ ሁሉም ተማሪ እንዲማር እናደርጋለን። ቅዳሜና እሁድ ላይ መምህራን እናሳትፋለን። ይህንንም ስናሳትፍ ተማሪዎች መቶ ፐርሰንት በመረጧቸው መምህራን የኛ አለ እኛ ጎበዝ ናቸው የምንላቸው እንላቸው መምህራን ግን ደግሞ አንዳንዱ የተመረጠና ያልተመረጠውም ሌላ አይነት ፊሊንግ እንዳይኖረው 100% ለተማሪዎቹ እስካሁን የምንከተለው ማለት ነው። 100% ተማሪዎች እንዲመርጡ አድርገው የትኛው መምህር ቢያስተምረን ሳቲስፋይ እንሆናለን የሚለውን መርጠው እንዲያስተምሩ እናደርጋለን። በሁሉም የትምህርት አይነት ተማሪዎች ጥያቄዎችን በጋራ እንዲሰሩ የማድረግ ስራዎችም ይሰራሉ። ተማሪዎች የሚጠይቁት ጥያቄ ላይም መልስ በመስጠት መምህራን እገዛ ያደርጋሉ። ይህም ተማሪዎች ለፈተና እንዲዘጋጁና የተሻለ ውጤት እንዲያስመዘግቡ ይረዳቸዋል። ብዙ ጊዜ እኛ ቲቶር ጠዋት ጠዋት እየተጠራን ጥያቄ እንሰራለን። ያ ጥያቄ ለፈተናችን ያዘጋጀናል። አስተማሪ አሁን ያለንበትን ዩኒት ምናም ስለሚያውቅ በዛ ዩኒት ላይ ብዙ ጥያቄዎችን ያሰሩናል። እሱ ደግሞ ጥያቄው ለኢትራስ ያዘጋጀናል ማለት ነው። በሁሉም የትምህርት አይነቶች በትምህርት ቤቱ ቴሌግራም ቻናል ላይ የተለያዩ ጥያቄዎችን፣ ወርክሽቶችን እንዲደርሳቸው እያደረግን እነዛን እንዲሞክሩ እናደርጋለን። በዛ ጥያቄዎች ላይ ደግሞ መምህሩ ጥያቄዎች ከሆኑ መልሶችንም ጭምር እንዲሰጥ እናደርጋለን ማለት ነው። በዚህ መንገድ ውጤታማ እንዲሆኑ ነው የምናደርገው። ከመደበኛው የትምህርት ሰዓት በኋላ ተማሪዎች በቡድን ሆነው የሚያጠኑም ሲሆን ይህም የተሻለ አቅም ያላቸው የደረጃ ተማሪዎች ሌሎችን እንዲያግዙ የሚያስችል አሰራር ነው። ይሄ የአጠናን ዘዴ አቅም ያላቸው ተማሪዎች ክለሳ እንዲያደርጉና የሚዘናጉ ተማሪዎች ደግሞ ወደ ትምህርታቸው እንዲመለሱ በማድረግ ለውጤት መሻሻል ከፍተኛ ፋይዳ አለው። ቶፕቴን የሆኑ ተማሪዎችን ለይተን እነዛ ቶፕቴን የሆኑ ተማሪዎች ከስራቸው ከነሱ በአቅምም ዝቅ ያሉትን ልጆች እንዲደግፉ የምናርግበት ማሰራር አለ። ለእያንዳንዱ ሆቴል ያሉት ልጆች አሁን ለይተናቸዋል። አሁን በቅርብ ለይተናል፣ በየክፍ ለይተናቸዋል። እነሱ ምንድን ነው የሚደረጉት? ይደራጃሉ። ከተደራጁ በኋላ እርስ በርሳቸው እንዲደጋፈቁ ማድረግ ነው። የግል ጥናት አንደኛው ዋነኛው ነው። ከዛ በተጨማሪ ደግሞ ከተማሪዎች ጋር ማጥናት አንደኛ ለሚያስጠናው ሰው ሪቫይስ ነው፣ ለሚያጠኑት ደግሞ እየገባቸው ነው። እንደገና ደግሞ ውይይትም ለምሳሌ ከእንደዚህ በግሩፕ ስንወያይ አንዱ የሚያውቀውን አንዱ ላያውቅ ይችላል። ሶ እነሱ ሲነጋገሩ ያን ቃል ያንን ነገር አወቀው ማለት ነው። ስለዚህ የግሩፕ ጥናት ጥቅም አለው ማለት ነው። ችላ ብለው በመዘናጋት ያሳለፉ ተማሪዎች በግሩፕ በምናጠናበት ጊዜ የዛን ጊዜ ጠንካር ብሎ የተማሩት ተማሪዎች ሪቫይዝ ለማድረግ ይረዳቸዋል። እነዚያኞቹን ተማሪዎች ደግሞ ከስር ጀምሮ ኦልሞስት እያወቁት እንዲመጡ ይረዷቸዋል ማለት ነው። በግሩፕ በሚያጥኑበት ጊዜ ያላወቁት እያወቁት ይሄዳሉ። ያወቁት ደግሞ እየከለሱት ስለሚሄድ አድቫንቴጁ የሁለ ሁለቱም ይሆናል ማለት ነው። ከዚህ በፊት በቡድን አጥንተው የተሻለ ውጤት ያስመዘገቡ ተማሪዎችም ያጠናን ተሞክሯቸውን ለሌሎች እንዲያሳዩ የተደረገ ነው። በቡድን ማጥናት ተማሪዎችን ውጤታማ የሚያደርግ በመሆኑ በቀጣይም ይህንን የአጠናን ዘዴ የመንግስትና የግል ትምህርት ቤቶች አጠናክረው ማስቀጠል እንዳለባቸውም ይመከራል። በርካታ ተማሪዎች አሁን ከክላስ በኋላ ክፍል የምንፈቅድላቸው ልጆች አሉ። ሁሉም ማለት ነው ለምን ግሩፕ ጥናት አለብን የሚሉ ማለት ነው። ስለዚህ እኛ እነዚህን ተማሪዎች ቢያንስ ሎ ቺቨር ላይ ያሉት ወደ ሚዲየም አቺቨር እንዲመጡ ሚዲየም አቺቨር ደግሞ እንደነሱ ጎበዝ እንዲሆኑ ተረዳዱ ነው። አብዛኞቹ አፕሪሼት ነው የሚያደርጉት። ይሄ ማለት በፍላጎታቸው ላይ የተመሰረተ አደረጃጀት መሆን ግን መቻል አለበት ማለት ነው። በሌላ በኩል ከመደበኛው የትምህርት ሰዓት ውጭ ባለው የተማሪዎች ማጠናከሪያ ትምህርት ሂደት የሚሳተፉ መምህራንም ተጨማሪ ገቢ ያገኛሉ። ይሄም መምህራን ተጠቃሚ እንዲሆኑና እንዲተጉ የሚያነሳሳ ነው። ቅዳሜና እሁድ መምህራን ማጠናከሪያ ትምህርት ሲሰጡ በቡድን የሚያጠኑ ልጆችን ሲደግፉ የትራንስፖርት ፔመንት እንከፍላለን ማለት ነው። ለምሳሌ በሰዓት 200 ብር ብትከፍለው አንድ መምህር እና በሳምንት አራት ሎድ ቢይዝ ይሄ መምህር በወር ስንት ነው ብለ ማሰብ ይቻላል ማለት ነው። ያ ገንዘብ ቀላል ነገር አይደለም ማለት ነው። ይሄ መምህሩን ተግቶ እንዲሰራ ያደርጋል ማለት ነው። ከዚህ በዘለለ ግን በዋናነት ክፍያው ሳይሆን ሕሊናችን ውስጥ ነው ዋናው ስራ ያለው። እነዚህ ልጆች የራሳችን ልጆች ናቸው። እነዚህ ልጆች ጎትኩተን ጥሩ ቦታ ማድረስ? ከረጅም ጊዜ አኳያ ለሀገርም ለወገንም ለራሳችንም ጥቅም ስላለው አቅማችን በፈቀደ መጠን የትምህርት ቤቱ ስለከፈለን ብቻ ሳይሆን ከክፍያ ውጭም ብዙ ስራዎችን የምንሰራቸው ስራዎች አሉ። ማንኛውም ተማሪ ውጤታማ ለመሆን ጥናቱን ከአሁኑ መጀመርና እርስ በርስ መተጋገዝ እንዳለበትም መምህራን መክረዋል። ዘር የሚታጨደው ከመጀመሪያው ጀምሮ፣ ፍሬ የምናገኘው ከመጀመሪያው ጀምሮ ነው። አሁን የአገር አቀፍ ፈተናዎች የሚፈተኑ በሀገር ደረጃ እንግዲህ የለመድነው ከግንቦት በኋላ ፈተና አለ። የትኛውም ተማሪ ማድረግ ያለበት በተለይ አስራ ሁለተኛ ክፍል ተማሪዎች ከዘጠነኛ ክፍል ጀምሮ ፈተና ስለሚመጣ ከአሁኑ ጀምሮ ነው ጥናት መጀመር ያለባቸው። ከደረሰ በኋላ የሚኖር ጥናት ውጤታማ አያደርግም። አንደኛ በጣም ትምህርቱ ብዙ ነው። አራት መጽሐፎች፣ ለምሳሌ በአንድ ትምህርት አይነት አራት መጽሐፎችን ለመዳሰስ ከባድ ስለሚሆን ማንኛውም ተማሪ ጥናቱን ከዛሬ ነው መጀመር ያለበት። የ2018 የትምህርት ዘመን ተማሪዎች ውጤት በታቀደው ልክ እንዲሳካ የትምህርት አመራሩ፣ መምህራን፣ ድጋፍ ሰጪ አስተዳደር ሰራተኞች፣ ወላጆችና ተማሪዎች ኃላፊነታቸውን በአግባቡና በትጋት እንዲወጡም መልእክት ተላልፏል።